የአፍሪካን አረንጓዴ ልማት በፋይናንስ መደገፍ በሚል መሪ ሀሳብ ባለፈው ጳጉሜ ወር የተካሄደው ሁለተኛው የአፍሪካ አየር ንብረት ጉባኤ አህጉሪቱ እየገጠሟት ካሉ አንገብጋቢ ፈተናዎች በዘላቂነት መሻገር የሚቻልበት ሁኔታ ላይ በጥልቀት መምከሩ ይታወሳል። የሀገራት መሪዎች፣ ተመራማሪዎች፣ ባለሙያዎች፣ የሲቪክ ማህበር ተቋማት፣ ወጣቶችና የግሉ ዘርፍ በአንድነት ተወያይተውበታል። የጉባኤውን በስኬት መጠናቀቅ አስመልክተው የኢትዮጵያ መንግስት በዓለም አቀፍ የአየር ንብረት መድረኮች የአፍሪካን መሪነት ለማሳደግ በቁርጠኝነት እየሰራ መሆኑን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገልጸዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በዚህ ወቅት እንደተናገሩት ሁለተኛው የአፍሪካ አየር ንብረት ለውጥ ጉባዔ ለአፍሪካ አየር ንብረት ለውጥ ተጽዕኖ ምላሽ ለመስጠት ያለንን ቁርጠኝነት ያረጋገጥንበት ነው ብለዋል። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንድታስተናግድ እድል ስታገኝ አፍሪካ የአየር ንብረት ለውጥ ሰለባ እንደሆነች ድምጽ ለመሆንና አሳሳች ትረካዎችን በማረም በአየር ንብረት እርምጃ በዘላቂ ልማትና በአረንጓዴ ልማት ላይ የአፍሪካን አንድ ድምጽ ለመቅረጽ እንደ አህጉራዊ ኃላፊነትና እንደ እድል በመቀበል ነው። እንደ እውነቱ ከሆነ አፍሪካ የአየር ንብረት መፍትሄዎች ኃይል የመሆን አቅም አላት። በፈጠራ የበለጸገች ጽኑና ባለ እድል ናት። ገና ከጅምሩ ወደ አፍሪካ የአየር ንብረት ጉባኤ የተደረገው ጉዞ ሁሉን ሳተፈ በትብብርና ልዩ የሆነ ፓን አፍሪካዊ ነበር። የኢትዮጵያ መንግስት እውነተኛ ውክልናና ውጤትን ያማከለ ጉባኤ ለማስተናገድ ባለው ጠንካራ ቁርጠኝነት የተመራ ነው። ሎጂስቲካሊ በት ኦልሶ ደሊቨርድ ሚኒንግፉሊ ን ትራንስፎርማቲቭ አውትካምስ ፎር አፍሪካ ወርልድ። ጉባኤው አፍሪካውያን ለአየር ንብረት ለውጥ ተጨባጭ መፍትሄዎችን በመውሰድ ግንባር ቀደም መሆናቸውን በማሳየት ስኬታማ መሆኑን ተናግረዋል።

የጋራ ጥረታችን ጉባኤውን የአፍሪካን መሪነት ምኞትና የአየር ንብረት ቀውስን ለመጋፈጥ አንድነትን በማረጋገጥ ጉባኤውን ወደ አህጉራዊ ምዕራፍ ለውጦታል። ለዚህም ውጤቶቹ ለራሳቸው ይናገራሉ። የአየር ንብረት ለውጥና የድርጊት ጥሪ ላይ የአፍሪካ መሪዎች የአዲስ አበባ ስምምነት መቀበል የጋራ ቅድሚያ የምንሰጣቸውን ነገሮች በማስተጋባት ና የአፍሪካ የአየር ንብረት ፈጠራ ና የአፍሪካ የአየር ንብረት መሰረተ ልማትን ጨምሮ ለአየር ንብረት ፋይናንስ ለቴክኖሎጂ ልማትና ሽግ ንግግር አዲስ አጋርነት መጀመር እና የአፍሪካ የአረንጓዴ ልማት ጎዳና ለመደገፍ ከመንግስታት፣ ከግሉ ሴክተርና ከልማት ተቋማት የተሰጡ ተጨባጭ ቁርጠኝነት የመሪዎች ጉባኤን ራዕይ ወደ መሬት ተጨባጭ ውጤቶች ማሸጋገርና ሌሎችንም ማንሳት ይቻላል። ዛሬ የተገኛችሁ በሙሉ ልዩ ትብብርና ትጋት ባይኖራችሁና ዛሬ እዚህ ላይ መገኘት ባትችሉ እነዚህ አስደናቂ ስኬቶች ሊገኙ አይችሉም ነበር። ተርኒንግ ሰሚትስ ቪዥን ኮላቦሬሽን ለጉባኤው ስኬታማነት በርካታ አካላት የነበራቸው ጉልህ ሚናና ለትግበራውም ስላላቸው ቁርጠኝነትም ተናግረዋል። በቀጣይም ለጋራ ችግሮች በጋራ ምላሽ መስጠት አቅም የተፈጠረበት እንደሆነ ገልጸዋል። የኢትዮጵያ መንግስት የአፍሪካ የአየር ንብረት ጉባኤ ወደ ተጨባጭ ተግባራት በመቀየር ና የአፍሪካን መሪነት በዓለም አቀፍ የአየር ንብረት መድረኮች በዚህ ዓመት ና ከዚያም በኋላ ኮፕ ሰላሳን ጨምሮ ይህን ጅምር ለማስቀጠል ሙሉ በሙሉ ቁርጠኛ ነው። አሁንም በድጋሚ ለሁላችሁም ያላችሁን ያልተቋረጠ ድጋፍ ትብብርና ወዳጅነት ልባዊ ምስጋናዬን አቀርባለሁ። ይህንን ጉዞ በጋራ ወደ ዘላቂ ተቋቋሚና የበለጸገች አፍሪካ እንቀጥል ነብል ሬዚሊያንት ኤንድ ፕሮስፐረስ አፍሪካ ሽ ል የኢትዮጵያ መንግስት ይህን ስኬት ተጠቅሞ በዓለም አየር ንብረት መድረኮች የአፍሪካን መሪነት ለማሳደግ ቁርጠኛ መሆኑንም አረጋግጠዋል። ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ በስኬት እንዲጠናቀቅ ከፍተኛ አስተዋጽኦ ላደረጉ አካላት እውቅና ተሰጥቷል።